ወጥ ላይ ነው፣ ጣል ላይ እየጨመሩበት ነው ወይ ሚስቱና የአምስት ዓመት ልጁ ሲታገቱ አልጋ ስር ተደብቆም ያመለጠው ተጫዋች መነጋገር ይሆናል። ብርጣሉ አሁን አንቺን የጥፍርና የፀጉር ማስታወቂያ የሚያሰራ ሰው ጠፍቶ ነው ስለ ኳስ ማይም መሆኔ መች እንዳወኩት አውቃላችሁ። ማይም መሆኔ ማለት ነው ቆንጆ ሆኜ ነው። እረ፣ ላሽ ረ ካሄድሽ ቲክቶክ ነው። በቃ ዝም ብለሽ ጨፍሪ። ምንድን ነው? ዝም ብለሽ ጨፍሪ በቃ ቲክቶክ ቪዲዮ የተሰራ ነው እ እረ ጓደኛው የምር ይጨብጨብላት ጓደኛው ከሱ ቶሎ ብሎ ሀሳቡን ቀየር የማለቱ እና ከጓደኛው ደግሞ የፈጠነ ወደ ካሜራማን መቀየር ያበደ በጣም ትግባባላችሁ ማለት ነው ልታዘዝ በደሌ ሀረር ዳሽን ምን አይነት ትዕዛዝ ነው ማለት ይቅርታ አንድ ነገር መጠየቅ እችላለሁ ጠይቅኝ ችግር የለውም ሁልጊዜ ሶስት ቢራ በአንድ እያዘዝክ ስጠጣ ያለው ቢራ እንዳይቀዘቅዝብ ለምን አንዳንድ አታዘም! ሁለት ጓደኞች አሉኝ እና አሁን ለስራ ሌላ ቦታ ነው ያሉት እና መጠጥ ስንጠጣ ሶስታችንም ሶስት ቢራ ነው የምናዘው። አብረን ያለን ያህል ነው የሚሰማን። ምናልባት መድገም እንኳን ብንፈልግ ድጋሚ ሶስት ነው የምናዘው። ይገርማል። መልካም መጠጥ። ዋት በሌላ ቀን። ያበደ ጓደኝነ ነው ይሄኛው ምርጥ ይኸው የተለመደውን አምጥቻለሁ። አይ በደሌው መልሾ ምን ነው፣ በደሌ የሚጠጣው ጓደኛ ምን ሆነ? ሞተ እንዳትለኝ። አይ አይደለም እኔ መጠጣ ቁሜ ነው ያኛውን። እኔ መጎዳት ይብቃኝ ለጓደኞቼ ልጠጣላቸው። ኧረ፣ ማላጌጥ ማለት በቃ አንተ በደሌ ነበር የምጠጣው። አቆም አንተ ከሆነ በኋላ አልኮል የሚባል ነገር አልቀምስ ንክች። ግን ለጓደኛዎች ትጠጣለህ። አንዳንድ ቢራ ምንድን ነው እሱ ማለት? ቆይ ወጥ ላይ ነው ጠላ እየጨመሩበት ነው ወይስ ወጡ ነው በጆክ የሚቀዳው? ወጥ አሁን ወጥ በጆክ ነው። እኔ እንደውም ጣላ የሚጨምርበት መስሎኝ። ወጥ ይጨመርልህና በወጡ ላይ ጣላ በጆክ የጭልፋ እጥረት አለ ነው ወይስ ምንድን ነው? ጸብ ማምለጫ መንገድ እግዚአብሔር በዛ ላይ ጸሎት፣ ትህትናዋ፣ ፍቅሯ እግዚአብሔር ሆይ ተመስገን፣ አመሰግናለሁ ን የሚገባኝ አይደለም ድዝቻ አይነት እግዚአብሔር ተወደደች ምስሰጠ ስለሰጠኝ እርምቹ ረዳት አመሰግናለሁ እን ህ ጸሎት ልብን የሚነካ ጸሎት ነው።

መኪናውን አስጠብቆ መኪናውን ወሰድ እየጠበክበትን ፍቅረኛዬ፣ እኔ እያለሁ ሌላ ሴትን ለማገዝ ሲሞክር፣ ለምን አነሳኸው ነው። ክፋት ነው? መረዳዳት፣ ቆይ ይቅር፣ አንረዳዳ የተቸገረን ሰው ምን ሆኖ ሚስቱና የአምስት ዓመት ልጁ ሲታገቱ አልጋ ስር ተደብቆም ያመለጠው ተጫዋች መነጋገር ይሆናል። ኢኳዶር፣ ከጀርባ የምትመለከቱት ጃክሰን ሮድሪጌዝ ቤቱ ተኝቶ እያለ ጭምብል የለበሱ ሰዎች ወደ ቤቱ የገቡ ሲሆን ጭምብል የለበሱ ሰዎች ልጁና ሚስቱን ይዘው በመኪና ጭነው ሲሰወሩ እሱ አልጋ ስር ተደብቆ ሊያመልጥ እንደቻለ ከፖሊስ ተሰምተዋል። የኢኳዶር ፖሊስ ወዲያው ልጁንና ሚስትየውን ካሉበት ቦታ ፈልጎ ያገኘ ሲሆን አልጋ ስር ተኝቶ ያመለጠው የቤቱ አባወራ ግን በሀገሪቱ በሚገኙ በርካታ ሰዎች ዘንድ መነጋገር ይሆናል። እናንተ ማሰባችሁን ስጡበት። ምን ሀሳብ ቤት ውስጥ አጋቾች ሲገቡና ሚስትህን ልጅህን አፍኖ ሲወስዱ አንተ አልጋ ስር ተደብቀ ሲጮው ሲያለቅሱ ምናምን ትሰማለ፣ አልጋ ስር ተኝተህ ማለት ፋሚሊ ፋ ፈሽካ ብለን ወደ ሰርግ ልንሄድ ነው ዛሬ። መኪናችን እችትና ከባድ ሰርግ ነው ያለብኝ አሁን። ስለዚህ እኔ ወደ ሰርጌ መጓዝ አለብኝ። ስለዚህ ስለዚህ ወደዛ ልንዳና እስኪ ፋሚሊ ፈታ ብለን ልንሄድ ስለሆነ ማለት ነው።

ምን አልችልሽ አሉ። ይህ ራሱ ል ታዋዋረጅን ሊሆን ይችላል። ስለዚህ ወደ ያከራየው ቦታ ልመለሱ ገዛ ነይ እባክሽ። አይሳክም። እኔ ምን እንደ ባላላቅም ሀሳብ አልሰጥም። ግን ሰሞኑን እያየ ያለ ናቸው ብሎጎች፣ በጣም በቃ ምርጥ ምርጥ ብሎጎች፣ ያበዱ ያበዱ ብሎጎች እያየን ነበር። በዚህኛውም አሪፍ ብሎግ ልናይ ነበር፣ ግን ሳይክሏ እንቅፋት ሆነች። ክፉ።

አንተ ማረጋጋተን ነው ባይዘው እኛ ያረግ ነው ይሁን። አንተ ወንድ ለመባል ትንሽ ወንድ መሆን አለብህ። መላጣ አረላሽ የቀጣይ ደግሞ መልስ እንጠብቃለን። መልስ ልጁ ደግሞ ምን እንደሚል የብርጣሉን መልስ እንጠብቃለን። ቢኖርም ባኖርም ትርጉም የለውም። አያልፍም ሰው ዝም ብሎ ያልፋል። ይሽራ ያልፍም የሚያልፍ ቢሆን ባለፈ። በእናትሽ ስንት ተንከራተትኩ። አያልፍም፣ ግን አያልፍም

በጣም ተመላለስኩ ተመላለስኩ፣ ግን ስታሳዘኝ አልሰማም። አንቺ ከሰው እንዳልተፈጠርሽ ተገለሽ። እግዚአብሔርም በጣም ነው እኔ እኔ በጣም ራሴ ራሴ እየጠራ ነው። ጥሩ ስሜት አይደለም። ውስጤ ይፈራል። ብኖርም ባልኖርም ትርጉም የለውም። ብቻ በጣም ከባድ ነው። የምር በአሁን ሰዓት ችግሯ ምን እንደሆነ ባላቅም፣ በጣም ተስፋ መቁረጥ፣ በጣም መከፋት ውስጥን የሚረብሽ ነገር ነው ያለው በአሁን ሰዓት ኢትዮጵያ ውስጥ ስላለው የኑሮ ሁኔታ ምናምን፣ ታውቃላችሁ። ሁሉም ብቻ ምን ችግር እንዳለባት አላውቅም። በጣም ተካፍታለች። በጣም ነው ያሳዝነችኝ። ምር ራሴን ባጠፋ ምናምን የሚለውን ብትይ እና እኔ አላውቅም የምትችሉ ሰዎች ብትረዷት ብዬ ነው ማሰብ። በጣም ወይ ደግሞ የሆነ ቻሌንጅ ቢጀመርላት የመቶ ብር ቻሌንጅ ወይ ደግሞ የሀምሳ ብር ቻሌንጅ ተጀምሮላት ምናልባት ከችግሩ አራሱ እንትን ካለች ምናምን ብዬ አስባለሁ። የሆነ ጊዜ ጉንዳኖች ናቸው፣ ጉንዳኖች የሆነ ሰው ይወሩታል ለሳልልበአልቲ ቀል ስሙ ቀልድ ስሙ። ከዛ ጉንዳኖች ናቸው ይወሩታል። ሆነ ሰውዬ ከዚ ወረር አድርገው እየነከሱት ምናምን ነው። ሁሉንም አራግፎ አራግፎ አራግፎ አንድ ጉንዳ ይጥቀላል፣ እና ወረውታል ስላችሁ ሙሉ ሰውነቱ ናሆሚት፣ ነው የተመለስሽ። ሙሉ ሰውነቱን ነው የወረሩት የነበረውን እንዳለ ከዛ አራግፎ አራግፎ ገሎ ገሎ አንድ ጉንዳን ትቀራለች እና እንዳለ መሬት ላይ ወድቀዋል፣ ሌሎቹ ከዛ አንድ ጉንዳ አዚች ጉሮሮ ጉሮሮ ላይ ናት እታች ያሉት እና ዋት እነ ቂው እታች ያሉት ምን

ብዙ አራቀችን ቤት እስፋረጋለሁ እንደው ትልል እሚያሳካው አለ እደርስበታለሁ እደርስበታለሁ ብዙ አትቀ ታክሲ ምናምን ተጠቀምኩ። ከሚስትህ ጋር አንድ ቤት እየኖራችሁ ኤክስ ስትሞት ቁጭ ብለህ ሀዘን ካለቀስክ ሀዘን ተቀመጥ እድር ምናምን አልተነገራቸውም። ሀዘን ምናምን አልተቀመጥኩም። ፍራሽ ምናምን መሬት ወርዶ ማይም መሆኔም መች እንዳወኩ ታውቃላችሁ። ማይም መሆኔ ማለት ነው። ቆንጆ ሆኜ ተው ግን ተውት። እኔ ከየት እንደምታመጣች እኮ ነው በጣም ግርም ነው የሚለኝ የሚመሳሰል አሁን ልጁ ግን ከዚህ በኋላ ሰው ይሆናል። ይ ከዚህ በኋላ ልጁ ምናልባት ሜሞሪዎች የሆነ ቪዲዮ ስትሰራ ለሞራል በመጠኑ ቢሆን አሁን ይሄ ልጅ ይተርፋል፣ ይኖራል ከዛ በኋላ አለ የሚለው ራሱ በጣም አጠያያቂ ነው የሚሆነው። ግን ሰውን ስትሎ በመጠን በአቅሙ ቦታ